ጤና ይስጥልን። ከ1888 የዕለቱ መረጃዎችን ይዘን መጥተናል። በመጀመሪያም ዋና ዋናዎቹን ሰባት ለሰባ ክፍለ ጦር ከአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አልወጣም ሲል እዙ አረጋገጠ። ክልሉን መምራት ቀርቶ በባህር ዳር ከተማ መንቀሳቀስ አልቻንም በሚል ተላላኪው አረጋ ከበደን ጨምሮ በርካታ የክልሉ ካቢኔዎች ለመልቀቅ ጥያቄ ማቅረባቸው ተሰማ። ኮሎኔል ታደሰ ሙሉነ ብርጌድ በሰራው አስደናቂ ኦፕሬሽን አማሪት ከተማን መቆጣጠር ቻለ። ወደ ዝርዝሩ አልፈናል። ዘመን እባላለሁ። ተወልጄ ያደኩትኝ ቋሪት ወረዳ ነው። ቀበሌ ጎምት ድዋሮ ነው። ጎጥ ወልቴ ጎጥ በሚባል ቦታ እኖራለሁ። ያው እነዚህ የሚታዩት ከጎን ያሉት ይህኛው በቀይ በኩል የሚገኘው ታናሽ ወንድሜ ነው። ከዚህ ከግራ የምትታይ ማዘሬ ናት። እና ያው እዚህ ቦታ ላይ ስንኖር አንድ ታላቅ ወንድም ቢሆን ዘመን የሚባል ወንድም ነበረኝ። በረሃ በረሃ ቦታ ነው የሚኖረው። ያው በረሃ ቦታ ሲኖር ከበረሃ ወደዚህ ወደ ገጠር እየመጣ ሁሌም ቤተሰብን ይገድባል። ቱል ተወልዶ ያደገ እዚህ ነው ግን ሄዶ የሚያዘምር ኑሮ በረሃ ነው። እየመጣ ቤተሰብን እየገደፈ ዙሮ ወደ በረሃ በሚሄድበት ሰዓት ያው ሮብለታ ጠዋት አዴት በሚባል ቦታ አጋጣሚ ቤተሰብ ጠይቆ በሚሄድበት ሰዓት በፋኖ ጉልበት የተደመሰሰው ኃይል በጣም ጥቃት በደረሰበት ሰዓት ባንዳና ሰላቶ በጣም በተደበደበበት ሰዓት እነሱን አጋጣሚ ተሳፍረው ወደ በረሃ በሚሄዱበት ሰዓት እዚያ ላይ በቦታው ስለተገኙ ብቻ እነሱ በጣም ጉዳት በደረሰባቸው ሰዓት ምንም ማያውቁትን ንጹሃን ገበሬዎች ህይወታቸውን አሳልፈዋቸዋል። ምላጭ በር በሚባል ቦታ ማለት ነው። ያው እንግዲህ ሬሳም ምንም ማያውቁ ገበሬዎች ገለው ሬሳም አንሰጥም ብለው በፋኖ ትግል አውጠው አምጥተው ወንድሜ እዚህ ቦታ ላይ ድዋር ሃና በሚባል ቦታ ላይ ተቀብሯል። አጎቴም እንደዚያው ጊዜው ባለም ይባላል። እዚያው ነው የቀረ፣ ወደዚህ አልመጣም። ያው ንጹሃን ገበሬ እንደዚህ እየተደበደበ እና እየተሰዋ ይገኛል በወራሪው በሌባው መንግስት ማለት ነው። አብረው የሞቱት ስማቸውን በዝርዝር ባላውቅ ቁጥራቸውን አውቃለሁ እና ቁጥራቸው ቢያንስ ስድስት ያላነሱ ናቸው አብረው ወድቀው የነበሩት ያው አምስቶችን ዘመድ አንስቶ ቀብሯቸዋል። አንዱን ያው ምንም ዝም ብሎ እንዳልሆነ አድርገው ስለጣሉት ቤተሰብ አንስቶ እንዳይቀብረው እንዳይለጅ አድርገው ስለጣሉት እነዚህ አስጠያፊ ወራሪ በቦታው ላይ ዝም ብሎ አሞራንትን እያለው ይገኛል። ፋኖ አጥቅቶ ቦታው ላይ እንደተቆጣጠረ ከደውሎ ስሙን መታወቂያዎች ስለተገኘ አነበው ኑ ሬሳችሁን አንሱ እንደዚህ እንደዚህ የሚባል በረሀኛ ቢሆን ዘመን የሚባል በረህኛ እዚህ ጋር ሰውቷል ምናምን ብለው ነገሩን ሄደን ስናጣራና ስናይ በቃ ምንም የማያውቁትን ገበሬዎች እዚያው ስለደበደቧቸው እዚ ገበሬው መረጃ አግኝተን ገበሬው ሸኝቶ በሸክም የአስራ ሁለት ሰዓት መንገድ አንስተን በእግራችን ዘነው መጣ። በእግር በግር አቆራርጠን በጣም ዙረት ስለነበረ አመጣ ነው። አንዱ የራሴ የብላዘር አጎት ነው። ጊዜ ውባ ለሚባላል ብያለው አንዱ ብራዳማ ዝቅ ብላ በምትገኝ ከተማ ፈንገጣ በምትባል ነው። አንዱ የአዴት ተወላጅ ነው። አንዱ እዚያው ምላጭ በር ዝቅ ብላ በምትገኝ ቦታ ነው ተሰውቶ። ይህን ያህል ነው፣ ያው የማውቀው። ለምሳሌ ከአሁን ቀደም ስራዬ ገበሬ የነበርኩኝ ኮንፈስ እንትን እያልኩኝ በስንዴ ልማት በቦቀሎ በምን ነበር የምኖረው። ግን እኔ ከዛሬ ቀን ጀምሬ ወንድሜን ስላጣውና እምወዳቸውን የአማራ ልጆች ንጹሃን ዜጋ ስላጣውኝ ከነገ ጀምሬ የአማራን ገበሬ ቀስቅሼ ወደ ትግል እሰማራለሁ። ከነገ ጀምሬ ማለት ነው። እምወደውና እምወደውን ወንድሜና አጎቴን አጥቼ ዛሬ ቅስሜና ቀልቤ ተገፎ ነው ያለሁኝ። ለምን ስራ ልማት አይቀርብኝም? ለምን በጀግናው በፋኖ ጎን ሁኜ ተሰልፌ ትግሉን እቀጥላለሁ። ከዛሬ ጀምሬ ከአሁን ቀደም ያው ገበሬ ነበርኩ፣ ምንም ማላውቅ ንጹሃን ገበሬ ነኝ። ትግል ላይ ምን ይሁን ምን ይሁን አላውቅም። እርሻና እርሻ ብቻ ነበር ማውቅ። ነገ ጀምሬ ግን ጀግናው ከፋኖ ጎን ሁኜ ሬሳዬን ፋኖ ስላስነሳኝ ትግል እገባለሁ፣ ገበሬውን ቀስቅሼ ማለት ነው። እንዲህ አድርገው ባለቤት ሰውተውብኛል። ሁለት ጃ አገልጋይ ልጅን የማሁን ወደ በረሃ ሲሄድ የማሁን ደግሞ ሰውተውብኛል። ታፈረ በዚህ ይባላል። እነዚህ ወንድሞቻችን መጠው በስርዓት ቤተሰብ ጠይቆ ሊሄድ ሞፈርና እርፍ ተሸክመው ወደ በረሃ ለልማት ሲሄዱ አዴት ከተማ ላይ ተይዘው ታሰሩ። ከታሰሩ በኋላ በህግ ታስሮ መቀመጥ ያለ ነው። በህግ ታስሮ መቀመጥ ያለ ነው። ግን እነሱ ለመረሸን ምላጭ በር ከሚባል ጎጥ ላይ ወስደው እነሱን ረሽነዋል። ከነሱ ተነስተን እኛም በመቀጠል አርሶ አደሩ ከዚህ ንቅናቄ ያደርጋል ስል አሳስባለሁ። ስድስት ሰዎች ከእኛ ሁለት አሉ፣ ከዚህ አራት ስድስት ሰዎች ተረሽነዋል። አቶ ጊዜው ባለምና ቢሆን ዘመን ይባላሉ። አባታቸው ወደ ገበያ ሲሄድ ተረሽኗል። አሁንም ደግመው እነሱ ደግሞ እርፍና ሞፈር ቀንበር ተሸክመው ወደ በረሃ እየሄዱ እያለ አዴት ከተማ ላይ ተይዘው ምላጭ በረረ ከሚባል ጎጥ ላይ ሄደው ተረሽነዋል። ትክክል ነው። ይህን በመቀጠልኛ ከነሱ ተነስተን አርሶ አደሩ ንጹሐን አርሶ አደሩ ወደ በረሃም ሆነ ወደ ገበያ ወጠን ካልተንቀሳቀስነ ይህንን መንግስት ለመወገድ እንፈልጋለን እኛ ንጹሐኑም በዚህ እየተንቀሳቀሰ ነው ያለው። ሰባት ለሰባ ክፍለ ጦር ከአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አልወጣም። የሸዋ ጥንካሬ ስካር ውስጥ የከተተው ኃይል ለፍላጎቱ ያልተመቹትን የፋኖ ኃይሎች ከጠላት የብልጽግና አገዛዝ ባልተናነሰ መልኩ ሰራዊት ተበተነ፣ ፈረሰ የሚል የበሬ ወለደ ዜና ማሰራጨቱ የሙሉ ስራ ጊዜ አድርጎታል። ዳሩ አፈረሰን ያሉት ሰራዊት ቁጥሩ እየበዛ በጥቂት አንጀኞች የተሸወደው ሰራዊት ወደ ቀልቡ እየተመለሰ ለተቋማዊ አሰራር እየተጋ ይገኛል። ሸዋ ጠቅላይ ግዛት እዝ በመርህ እና በዲሲፕሊን የሚመራ ባሉባልታ የማይፈርስ ሐቀኛ ተቋም ነው። ከዚህ ቀደም ከተቋሙ እንደወጡ ተደርገው ሲገለጹ የነበሩት ቀስተ ንብ ብርጌድ እና ምኒልክ ክፍለ ጦር ባለማወቅ የጠላት አጀንዳ ተሸውደውና በተልዕኮ ከሚበጠብጡ ጥቂት አንጀኞች የተፈጠረውን ችግር ፈተው አሁንም ከሸዋ ጠቅላይ ግዛት እዝ ጋር ይገኛሉ። ሴረኞች ግን ሴራው ሲከሽፍ የጅል እና የወረቀቱን ጉዳይ ይዘው በቃኝም ማለት ተያይዘውታል። የሰባት ለሰባ ክፍለ ጦር አንደኛዋ ሻለቃ በኩል በስሜትና በጥቂት አንጀኞች ትናንት የተሰጠው መግለጫ ስሜቱ ሲበርድ አንጀኛው ሲጠራ የሚስተካከል ነው። ሰባት ለሰባ ክፍለ ጦር አራት ሻለቃዎች አሉት። እነርሱም አንደኛ ናሁሰናይ ሻለቃ ባሽ፣ ሁለተኛ ስብር ሻለቃ፣ ሶስተኛ ሲኖ ሻለቃና አራተኛ ደመላሽ ሻለቃ ሲሆኑ ከእነዚህ መካከል በትናንትናው ቪዲዮ ላይ የሚታዩት ከአራቱ ሻለቃዎች አንዷ ብቻ ነች። የትናንትናው ቪዲዮ የተቀረጸው አንዷ ሻለቃ ከአማራፋኖ በሸዋ የኢኮኖ አምላክ ክፍለ ጦር ሁለት ሻለቃዎች ጋር በጋራ ሆነው የቀረጹት ሲሆን ሙሉ ክፍለ ጦሩ እንዳለ ለማስመሰል በጋራ ያስተላለፉት ነው። ላለፉት ሶስት ሳምንታት አገዛዙ በይፋት ባሰፈረው በርካታ ሰራዊት የተነሳ በነበረው ከፍተኛ ተጋድሎ የኤፍራታና ግድም ወረዳን እና ማጀቴን ከተማ የአገዛዙ ሰራዊት ሙሉ በሙሉ ተቆጣጥሮታል። በዚህ ምክንያት የኤፍራታ እና ግድም ወረዳ ሙሉ ለሙሉ የሚንቀሳቀሰው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ 7 ለ 70 ክፍለ ጦር አንደኛዋ ሻለቃና ማጀቴ ዙሪያ የሚንቀሳቀሰው የአማራ ፋኖ በሸዋ አጼ ይኩኖ አምላክ ክፍለ ጦር ሁለት ሻለቃዎች የጠላት ጦር ሲበረታ የነበሩበትን ቀጠና ለቀው የእፎይታ መውሰጃ ላይ በጋራ ለመገናኘት ተገደዋል። እንግዲህ ጠላት ሲበረታ ሳይወደድ በግድ አንድነት ይመጣል። ነገር ግን የነኚህ ወንድማማቾች መገናኘት ለፖለቲካ ትርፍ የፈለጉት በአቅመ ማነስ ከኃላፊነት የተነሱ ግለሰቦች በድካም የዛለውን ሰራዊት በማወዛገብ አቻውክለው የተጻፈላል ላቸውን መግለጫ ከሰባት ለሰባ ክፍለ ጦር ወጣን የሚል መግለጫ አውጥተዋል። ይህ ኃይል አቅም ካለው መከላከያን ከአጣዬና ማጀታዬ አስወጥቶ የለቀቀውን ቀጠና መቆጣጠር ሲገባው ሕዝቡን ለጠላት አሳልፎ ሰጥተው የሚዲያ እውቅና ለማግኘት ከህዝብ ወጥቻለሁ የሚል መረጃ ማሰራጨቱ አስፈላጊነቱ አልታየንም። ሌላኛው የሰባት ለሰባ ክፍለ ጦር ሶስቱ ሻለቃዎችና የክፍለ ጦሩ አመራሮች አሁንም በሸዋ ጠቅላይ ግዛት እዝ የተሰጣቸውን ግዳጅ በመወጣት ላይ ሲሆኑ የትናንትናው በተስፋይ ቦጌ ደም ፖለቲካ ሊቆምር ያሰበው የነ ኢሳያስ ደመቀ የመግለጫ ቡድን ውስጥ የሉበትም። ስለዚህ ሌሎች የክፍለ ጦር አባላትና አመራሮች በሌሉበት ሁኔታ አንድ ሻለቃ ይዞ በክፍለ ጦር ስም መግለጫ ማውጣት በራሱ ከመርህም አኳያ ተጠያቂ የሚያደርግ ነው። በጥቅሉ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በአማራ ፋኖ ትግል ውስጥ ካሉ ጠንካራ አደረጃጀቶች ከቀዳሚዎች ተርታ የሚሰለፍ ለሌሎች አርያ መሆን የሚችል ከወሬ ተግባርን፣ ከሚዲያ ይልቅ ህዝብን የሚያስቀድም ጠንካራ እዝ ነው። ይህን በግዙፍ ጦር የተከበበ የህዝብ ድጋፍ ያለው እዝ በምላስና በተንኮል ዘመቻ ማፍረስ እንደማይቻል እርግጠኛ ሆነን መናገር እንችላለን። ሰባት ለሰባ ክፍለ ጦር ከሸዋ ጠቅላይ ግዛት እዝ አልወጣም። ከቀጠናው የመልቀቃቸውን አጋጣሚ ተጠቅመው የፎቶ ፖለቲካ የለመዱ ኃይሎች ሻለቃና አኩራፊ ግለሰቦችን በሚራክል ወደ ክፍለ ጦር የመቀየር ሴራ በቅርቡ ከሽፎ ታገኙታላችሁ። እነ እንቶኔም መግለጫውን ብቻ አቅፋችሁት ትቀመጣላችሁ። እውነታው ይኸው ነው። ከአማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ

ኮሎኔል ታደሰ ሙሉነ ብርጌድ በሰራው አስደናቂ ኦፕሬሽን አማሪት ከተማን መቆጣጠር ችሏል። በከተማው የነበረው የጠላት ኃይል አብዛኛው ሲደመሰስ የተረፈው ቻይና ካምፕ ወዳለው ኮንክሪት ምሽግ ገብቶ ነፍሱን አትርፏል። ኮሎኔል ታደሰ ሙሉነ ብርጌድ እና ሦስተኛው ክፍለ ጦር ቢተወደድ መንገሻ ጀምበሬ ዳጊ ከተማ ላይ ከፍተኛ ተኩስ በመክፈት ጠላት ላይ ኪሳራ ማድረስ ተችሏል። የሚገርም መናበብ በታየበት በሁለቱ ክፍለ ጦሮች አውደ ውጊያ ሞርተር እና ሌሎች የቡድን መሳሪያዎችን መጠቀም የተቻለ ሲሆን ጠላትን መግቢያ መውጫም አቶ ውሏል። በዚያ አውደውጊያም ጠላት ክፉኛ በመመታቱ ራሱን ለማዳን ዓለም አቀፋዊ ወንጀል የሆነውን የሃይማኖት ተቋማትን እንደ ምሽግ ተጠቅመዋል። በዚህ መሰረት ስላሴ፣ ገብርኤል እና ሚካኤል ቤተክርስቲያናትን ምሽግ በማድረግ ራሱን ሲከላከል ውሏል። አሁንም አካባቢውን ፋኖ በመቆጣጠር ጠላት ቤተክርስቲያን ብቻ እንዲመሽግ አስገድዶታል። በአውደውጊያ ሁለቱ ክፍለ ጦሮች ብዙ አሸባሪ ኃይልን መደምሰስና ቁስለኛ ማድረግም ችለዋል። በሌላ በኩል ባህር ዳር ከተማ በመግባት የቀበሌ ስምንት ኮሚኒቲ ፖሊሲንግ ዋና አዛዥ የነበረው ምክትል ሳጅን ጌታቸው በቀለ እስከ ወዲያኛውን በመሸኘት ክላሹን ለፋኖ ገቢ ተደርጓል። በዘመቻ አንድነት የመጀመሪያው ቀን ውሎ ብዙ ሚሊሻና አድማ ብተና ሲደመሰስ አይናቸው ያየ ሁለት የሚሊሻ አባላትም ፋኖን ተቀላቅለዋል። በደጀን ወረዳ የሚገኙ የሚሊሻና አድማ ብተና አባላትም ወገናችን በድሮንና በከባድ መሳሪያ ማለቁ ሳይንስ የኑሮ ውድነቱ ሕዝባችንን እያሰቃየው ከእናንተ ጋር አንሰራም በማለታቸው ከፍተኛ የሆነ ውጊያ አድርገው ከአራት በላይ ጠላት እንደሞቱና ከአምስት በላይ እንደቆሰሉ ተረጋግጠዋል። የአብይ አህመድ አሸባሪ ሰራዊት እየተዳከመ እርስ በርሱም እየተታኮሰ ከፍ ሲልም በፋኖ እየተደመሰሰ ማለቁና የቀሩትም የመንፈስ ጭንከት ውስጥ መሆናቸው የማይካድ ሀቅ ነው ተብሏል። ስለሆነም የተከበርከው የአማራ ሕዝብ ሆይ የጀመርከውን የዘመቻ አንድነት በማጠናከር እጅ ላይ ባለው ማንኛውም መሳሪያ ይህን ወራሪ እየተቀበልክ ፋኖን እንድትቀላቀል ጥሪ እናስተላልፋለን ሲሉ የፋኖ ኃይሎች ጠይቀዋል። ክልሉን መምራት ቀርቶ በባህር ዳር ከተማ መንቀሳቀስ አልቻልንም በሚል ተላላኪው አረጋ ከበደን ጨምሮ በርካታ የክልሉ ካቢኔዎች ለመልቀቅ ጥያቄ ማቅረባቸው ተሰምተዋል። ሰሞኑን በአማራ ርዕሰ መዲና በባህር ዳር ከተማ የክልሉ ካቢኔ ባደረገው ስብሰባ በጸጥታ መቃወስ ምክንያት ተንቀሳቅሰን ለመስራት የሚያስችል ሁኔታ ባለመኖሩና ይህንንም ለማስተካከል አቅማችን ስለማይፈቅድ ካቢኔው ሙሉ በሙሉ ተበትኖ በምትኩ ሌላ ካቢኔ እንዲዋቀር መጠየቃቸውን ነው ከተሰብሳቢዎቹ አንዱ ያረጋገጡት። ይህንን የካቢኔዎች የንበተን ጥያቄ የደረሰው ጨፍጫፊው ዐብይ አህመድም ወደ ባህር ዳር ድንገት በማቅናት የአረጋ ከበደን ካቢኔዎች ሲሸመግሉ መዋላቸውና ስማቸው ውስማቸው እንዲጠቀስ ያልፈለጉ አንድ የካቢኔ አባል ያረጋገጡት። ጨፍጫፊው አብይ አህመድም ለጊዜው ካቢኔው ባለበት ተረጋግቶ ከጸጥታ ኃይሉ ጋር በመተባበር ስራውን እንዲቀጥልና በቅርቡ መፍትሄ የሚሉትን ይዞ እንደሚመለስ ቃል ገብቶ ሄደዋል ብለዋል። ሰሞኑን ጨፍጫፊው አብይ አህመድ በባህር ዳር ከተማ ድንገት የተከሰተው በዚህ ምክንያት መሆኑን ከስፍራው የደረሰን መረጃ ያመለክታል። የዋስ መብቱ የተረጋገጠለት አቶ ኃይሌ ከበደ በአቃቤ ሕግ ትእዛዝ በፖሊስ ታፈነ። በአሻንጉሊቱ ሰበር ሰሚ ችሎት የዋስ መብቱ የተረጋገጠለት አቶ ኃይሌ ከበደ ከቂንጾ ማረሚያ ቤት ሊወጣ ሲሞክር በአቃቤ ሕግ ትእዛዝ በሰው በላው የፖሊስ ኃይል እንዲታፈን መደረጉን በቂንጾ የሚገኙ የአማራ ተወላጅ የግፍ እስረኞች ለ1888 ሬዲዮ ገልጸዋል። በአማራ ተወላጆች ላይ ከፌዴራል ፖሊስ መርማሪዎች ጋር በመሆን ግፍ የሚፈጽመው አቃቤ ሕግ አቶ ናትናኤል ስንታየው እንደሚባልም ጠቁመዋል። ሰበር ሰሚ ችሎት የሰጠው ውሳኔ ይጣራልኝ በማለት የፌዴራል የመጀመሪያ ፍርድ ቤቱን የጠየቀው አቃቤ ሕግ ናትናኤል ስንታየው ከሰበር ውሳኔ በላይ ተብሎ ተገስጾ አቶ ኃይሌ ከበደ ቢፈታም አቃቤ ሕግ ናትናኤል ስንታየው ከፌዴራል ፖሊስ ጋር በመሆን እንዲታፈን አድርጎታል ተብሏል። አፍነው የወሰዱት ደግሞ የአማራ ተወላጆችን በመሰወርና በመግደል የሚታወቁት የፌዴራሉ ሰው በላው ኃይል እንደሆነ የተረጋገጠ ሲሆን የአማራ ተወላጁን አቶ ኃይሌ ከበደን እንዳይገሉት ለሰብአዊ መብት ተቋማትና ለሚዲያዎች አድርሱልን ሲሉም ጥሪ አቅርበዋል። አቃቤ ሕግ ናትናኤል ስንታየው በአዲስ አበባ ከተማ ባልታወቁ ማፈኛ ቤቶች እየማቀቁ ባሉ የአማራ ተወላጆች ላይ ከሰው በላው ኃይል ጋር በመሆን ግፍ እየፈጸመባቸው መሆኑንም አረጋግጠዋል። በቅሊንጦ በቃሊቲና በአባ ሳሙኤል እስር ቤቶች ውስጥ የታሰሩ የአማራ ተወላጆችን የክስ መዝገብ ይዞ ዳኞችን በግልጽ ችሎት ሳይቀር በማስፈራራት የፍትህ ሂደቱን ሆን ብሎ እያራዘመባቸው መሆኑን ለ1888 ሬዲዮ በላኩት መረጃ ጠቁመዋል። ከ1888 የዕለቱ መረጃዎች እነዚህ ነበሩ። ሰላም። 1888 የአማራ ድምጽ ሬዲዮ ነው። 1888 የአማራ ድምፅ ሬዲዮ በየዕለቱ በ17640 አጭር ሞገድ በኢትዮጵያ ሰዓት አቆጣጠር ከምሽቱ ሁለት ሰዓት እስከ ሶስት ሰዓት የሚሰራጭ የአማራ ሕዝብ የትግል ድምጽ ነው።